ሀገር ሲያደግ ከተማ እየሰፋ ይሄዳል። ለዚህ ደግሞ መሰረቱ ገጠር ነው። ገጠር ላይ የሚመሰረቱ ከተሞች ለነገ ዘላቂ የሆኑ ከተሞችን ለመመስረት ሚናቸው የጎላ ነው። ኢትዮጵያ በጣም ትልቅ ሀገር ነች። ወደ 1.1 ሚሊዮን ስኩዌር ኪሎ ሜትር አካባቢ ስፋት ነው አጠቃላይ የሀገሪቱ ስፋት ሲደመር። እንደ ህዝብ ብዛትም ከ130 ሚሊዮን በላይ ህዝብ ያለን ሀገር ነን። ትልቅ ሀገር ነው ያለን። ኢትዮጵያን ለሚያክል ትልቅ ሀገር ያለን የመንገድ አውታር መጠን አሁንም ወደ 175 ሺህ ኪሎ ሜትር አካባቢ መንገድ ነው። ይሄ ሲታይ ብዙ ሊመስል ይችላል፣ ግን ከአገሪቱ ስፋትም አኳያ ይሁን ከህዝብ ብዛት አኳያ በቂ አይደለም። በጣም ብዙ መንገዶች ከዚህ በኋላ ሊገነቡ ይገባል። በሁሉም ደረጃዎች በጣም ትላልቅ አስፋልት መንገዶች ሊገነቡ ይገባል። ገጠር መንገዶች ሊገነቡ ይገባል። በብዙ መቶ ሺዎች ተጨማሪ የመንገድ ግንባታ ስራ ያስፈልጋል። መንገድ ስንል አውታር ነው። እንደ በሰው ምሳሌ ከወሰድን የደም ስር ትልልቅ የደም ቧንቧዎች አሉ፣ ትናንሽ የደም ቧንቧዎች አሉ። ሁሉም መመጋገብ መቻል አለባቸው። ተመጋግቡ አንድ ላይ ሲመጡ ነው የሚሆነው የሚፈለገውን ግልጋሎት የሚፈለገውን ጥቅም ለህብረተሰቡ ህብረተሰቡ የሚያመጡ የሚሆነው ትልልቅ የምንላቸውን መንገዶች ብቻ በመስራት የምንፈልገውን ውጤት አናገኝም። አት ግራስሩት ሌቨል የምንለው አሁን በዚህ ፕሮግራም የሚሰሩ በገጠር ደረጃ ሎ ካፓሲቲ ሮድ ስንላቸዋለን የሚባሉትን ብቻ በመስራት እንግዲህ የሚፈልገውን ጥቅም ማምጣት አዳጋች ነው የሚሆነው። በሁሉም ደረጃ የሚሰሩ መንገዶች አንድ ላይ ሆነው ሲመጡ ነው እንግዲህ አጠቃላይ ህብረተሰቡ የሚፈልገውን የትራንስፖርት አገልግሎት የሎጂስቲክ አገልግሎት ተደራሽነት ማቅረብ የሚቻል የሚሆነው የኢትዮጵያ አብዛኛው ማህበረሰብ ክፍል የሚተዳደረው በግብርና ሲሆን አርሶ አደሩ በሀገሩ ኢኮኖሚያዊ ማህበራዊና ፖለቲካዊ ሁኔታዎች ላይ ተሳታፊ እንዲሆን ለማድረግ ምቹ ሁኔታዎችን መፍጠር ያስፈልጋል ለከተማው የሚያስፈልጉትን ምርቶች የሚያቀርብ ነው ለኢንዱስትሪ የምንፈልጋቸውን ግብአቶች የሚያቀርብ ነው ነገር ግን ብዙ ምርቶች በግብርና ይመረቱና ወይም በግብርና ዘርፋችን ላይ ይመረቱና ወደሚፈልጋቸው ገበያ ሳይመጡ ሊበላሹ የሚችሉበት እድል ሰፊ ነው። እነኛ ምርቶች ዋጋ ተከፍሎባቸው ተመርተው ለተጠቃሚ ካልደረሱ ደግሞ ለአምራቹ ኃይል አንደኛ ዲሞቲቬት ያደርጋል። ሁለተኛ የኢኮኖሚ በርደን ያመጣል። ስለዛ በአጭር ቋንቋ ምንድነው ነው አምራቹ ገበሬው ያመረተውን የመንገድ አክሰስ ተፈጥሮለት ምርቱ ሳይበላሽ ባጠረና በፈጠነ ጊዜ ወደሚፈለገው ወይም ደግሞ ወደ ተጠቃሚ አካል እንዲደርስ ማስቻል ነው። ስለዚህ በዚህ ሂደት ውስጥ መንገዱ በሚሰራበት ጊዜ የገበሬውን ምርታማነትም ደግሞ እንጨምራለን። ቢኮዝ ለምርትን እና ምርታማነትን ለማሳደግ አስፈላጊ የሆኑ ግብአቶች ከኢንዱስትሪ የሚቀበላቸው አሉ። ለምሳሌ ያህል ማዳበሪያ ሊያስፈልገው ይችላል። ከገበያ ወይም ከኢንዱስትሪ የሚያገኘው ነው። እሱ ደግሞ ያመረተውን ወደ ገበያ ለማምጣት በሁለቱም ቦዝ ዌይዝ ይሄ መንገዱ አስፈላጊ ነው ማለት ነው። ተራራ በስተው ቻይናዎች በጣም በሚገርም ሁኔታ የህዝቦችን ቅርርብ አረጋግጠዋል። ስለዚህ ኢትዮጵያም አሁን እየሰራች ያለው እሱን ነው። የማይገናኙ አምራችና ገበያ አይገናኝም። ጎረቤት በጣም ቅርብ የሆኑ ህብረተሰብ አይገናኝም። ምክንያቱም ወይ ገደል ይሆናል ወይ ተራራ ይሆናል። ስለዚህ ይሄን ልናገናኝ። ይሄ ማለት ምን ማለት ነው? ሰው ሲገናኝ፣ ሀገር ማለት ሰው ኖር ሰው ሲገናኝ ምን ይሆናል? ግንኙነቱ ይጠብቃል። ማህበራዊ ፋብሪክሶቹ እያደጉ ይመጣሉ፣ ይጠብቃል። ስለዚህ ሀገር ሰው ነው ካልን ግንኙነቱ የጠበቀ ማህበረሰብ ካለን አገር ገነባም ማለት ነው። ተበታትኖ የሚኖርን አርሶ አደር በአንድ በተወሰነ ቦታ በመሰብሰብ የማህበራዊ ኢኮኖሚ ሰጪ ተቋማትን በመገንባት የመሰረተ ልማት ተጠቃሚ ማድረግ ኑሮን ለማቅለል ወሳኝነት አለው። አምራቹ አመረተ ማለት ያመረተውን ወደ ገበያ መጣ ማለት የምግብ ዋስትናን በከተማ ላይ ተረጋገጠ ማለት ነው። ኢንዱስትሪ ደግሞ ያመረተውን ማዳበሪያ እና የመሳሰሉትን ወደ ገበሬው ማድረስ ከቻለ በሁለቱም በኩል የተሳለጠ ነገር ኖረ፣ ምርትም ምርታማነትም በሂደት አደገ ማለት ነው። ይሄ የምንሰራው የገጠር መንገድ ወደ ዋና ዋና መንገዶች የሚያገናኝ አክሰስ የሚፈጥር ስለዛ በተፋጠነ አክሰስ ወይም ኮኔክቲቪቲ ምክንያት ምርቱ ወደ ገበያ እንዲመጣ ገበሬ የሚፈልገውን ግብአት ደግሞ ኢንዱስትሪ ግብአት እንዲያገኝ የሚያስችል ስለዛ ለገጠር ኮኔክቲቪቲ እንዲኖር ያደርጋል። ለምሳሌ ሰርፕለስ ምርት ካለበት ምርት ስኬርስ ይወዳ አለበትም በቀላሉ ማዘዋወር ያስችለናል ማለት ነው። ይሄ አልቲሜትሊ እንደ ሀገር ያለንን ሀብት በተደመረ መልኩ መጠቀም እንድንችል አቅም የሚፈጥር ነው። የተደመረ አቅም የሚፈጥር ነው ማለት ነው። የገጠር ትስስር ለምግብ ዋስትና ፕሮግራም በመላ ሀገሪቱ በ126 ወረዳዎች የሚተገበር ፕሮግራም ነው። አጠቃላይ በፕሮግራሙ የገጠር መንገድ ግንባታን፣ የገጠር መንገድ ጥገናን እንደዚሁም ደግሞ የተለያዩ መሻገሪያዎችን እና ተንጠልጣይ ድልድዮችን በፕሮግራሙ የምንገነባ ነው የሚሆነው። አጠቃላይ ለዚህ ፕሮጀክት ማስፈጸሚያ ከዓለም ባንክ የተገኘ 300 ሚሊዮን ዶላር እና ክልሎች ደግሞ እንደዚሁ በማቺንግ ፈንድ ወደ 107 ሚሊየን ዶላር በድምሩ ወደ 407 ሚሊዮን ዶላር ወጪ የምናደርግ ነው የሚሆነው። ይሄ እንግዲህ በብር ሲገለጽ ከ50 ቢሊየን ብር በላይ ነው ማለት ነው። በጣም ትልቅ አገራዊ ሰፊ ፕሮግራም ነው። ሮድ ኮኔክቲቪቲ ፎር ፉድ ሴኩሪቲ ፕሮግራም በሚባል ፕሮግራም የልማት ፋይናንስ አግኝቷል። ሰው በእርዳታ የተገኘ ነው፣ ድጋፍ ነው። ከዚህ አንጻር ይህንን ልማት ፋይናንስ ለታቀደለት የሮድ ኮኔክቲቪቲ ፎር ፉድ ሴኩሪቲ ፕሮግራም ወይም የገጠር መንገድ ትስስር ለምግብ ዋስትና ፕሮግራም እንዲውል የተለያዩ ተቋማት ድርሻ እንዲኖራቸው ነው አቅጣጫ የተቀመጠው። በዚህ መሰረት የኮንስትራክሽን ማኔጅመንት ኢንስቲትዩት የራሱ የሆነ ድርሻ በዚህ ፕሮጀክት ላይ ስላለው ይህንን በሚመለከት ኃላፊነቱን በፕሮጀክት ኢምፕልሜንቴሽን ማንዋል ላይ በተቀመጠው ክራይቴሪያ መሰረት የሚመደብለትንም ፈንድ በአግባቡ አስተዳድሮ የአቅም ግንባታ ስራውን ማከናወን እንዲችል የሕግ ማዕቀፍ አለ። መንገዶችን መስራት ድልድዮችን መስራት ስለሚሆን እነዚህ መንገዶች እነዚህ ድልድዮች የሚሰሩበትን ስታንዳርድ ማዘጋጀትም የኛ ድርሻ አካል ይሆናል ብለን ወስደናል። በዚህ ረገድ እንግዲህ ለማንሳት እንደሞከርኩት ከዚህ በፊት የወሰድናቸው ልምዶችን በመጠቀም እና በመነሳት ከልምዶቻችን በመነሳት ጠንካራ ጎን ብለን የለየናቸውን ማስቀጠል፣ በድክመት የተለዩትን ደግሞ ይህን ፕሮግራም ስንተገብር ተሻሽለው ወደ አተገባበር እንዲሸጋገሩ ማድረግ ላይ ሰፋፊ ስራዎችን የምንሰራ ይሆናል ማለት የመንገድ ትስስር ለምግብ ዋስትና ፕሮግራም የአስር ዓመት የልማት እቅድ አካል ነው። በተለያዩ ምክንያቶች የመንገድ መሰረተ ልማት አቅርቦት ተደራሽ ያልሆኑትን የማህበረሰብ ክፍሎች ተደራሽ ለማድረግ ያለመ ፕሮግራም ነው። በዋናነት ሁለት ጉዳይ ነው ያለው፣ የማስተሳሰር እንደዚሁም ደግሞ አካባቢዎችን ደግሞ ተደራሽ ለማድረግ ማህበራዊ አገልግሎት የሚሰጡ አካባቢዎችን፣ ትምህርት ቤቶች ሊሆኑ ይችላሉ፣ የገበያ ማዕከላት ሊሆኑ ይችላሉ፣ የጤና ማዕከላት ሊሆኑ ይችላሉ። እነዚህ ማህበራዊ አገልግሎት የሚሰጥባቸው ተቋማትንም ለህብረተሰቡ ተደራሽ እንዲሆኑ የማድረግ ገጽታ ያለው ነው ማለት ነው። ሰው በፕሮግራሙ ውስጥ በዋናነት እነዚህ ሁለት ጉዳዮች አሉ። ይሄን ለማድረግ አንደኛ የገጠር መንገድ ግንባታ እናካሄዳለን፣ ከ7000 ኪሎ ሜትር በላይ። ሁለተኛ የተገነቡ መንገዶች አሉ፣ እነሱን መንከባከብ መጠገን ያስፈልጋል። ከ10000 ኪሎ ሜትር በላይ የመንገድ ጥገና እንሰራለን። አንዳንድ አካባቢዎች ላይ የመሻገሪያ ችግር አለ። በነዚህ አካባቢዎች ላይ ከ700 በላይ የመሻገሪያ ድልድዮች እንገነባለን። በተለይ ደግሞ የመሬት አቀማመጣቸው በጣም አስቸጋሪ በሆኑ አካባቢዎች ደግሞ ተንጠልጣይ የእግረኛ መሻገሪያ ድልድዮችን እንገነባለን። በዚህም በፕሮግራሙ ከ ሶስት መቶ በላይ ተንጠልጣይ ድልድዮች የሚገነቡ ይሆናል ማለት ነው። ፕሮግራሙ ያቀፈው በዋናነት እነዚህን አራት ንዑሳን ኮምፖነንቶች ነው ማለት ነው። እኛ በሁለት ነገር ነው ጥራትን ለማረጋገጥ የምንሰራው። የመጀመሪያው ዲዛይን ላይ ነው። ዲዛይን ላይ የተፈለገው የመንገድም ይሁን ኢንፍራስትራክቸር ተንጣልጣይ ድልድይ አለ። እንደገና ደግሞ በዩራፕ መንገዶች ተሰርተው ድልድይ እየጎደላቸዋሉ እነሱ እነሱ የሚያሟለ ዲዛይኑ ጥራቱን የጠበቀ ነው የሚል በስታንዳርድ መሰረት ቼክ እናደረጋለን። ከዛ ከተገነባ በኋላ ደግሞ አስፐርዘ ዲዛይን መሬት ወርዷል ወይ የሚለውን እናረጋግጣለን። እሱም ማረጋገጫ የጥራት መቆጣጠሪያ መሳሪያዎች አሉ። በዛ ነው የምናደርገው። ሌላው ግን እዚህ ላይ ለመተግበር ያሰብ ነው ቴክኖሎጂ አለ። ከኢንሳ ጋር የምናለመው እሱ ዴይሊ መረጃን ካፕቸር ለማድረግ ይረዳ ነው። እንደ ሀገር ደጋግመን እንደምንገልጸው በመንገድ ግንባታ የሚሆኑ በሌሎች መሰረተ ልማት ግንባታዎች በተጨባጭ እየገነባን ያለነው ሀገር ነው። በጋራ ኢትዮጵያን እንገነባለን። ይህን ስናደርግ ደግሞ በብቃት በጥራትና በታማኝነት ነው የምናደርገው፣ የሚል ነው እንደ መርህ ይዘን የምንቀሳቀሰው። ይህንንም ፕሮግራም ስንተገብር ፕሮግራሙን በብቃት መፈጸም እንድንችል የአቅም ግንባታ ስራዎች ያስፈልጋሉ። ጠንካራ የክትልና ድጋፍ ስርዓት ያስፈልጋል። ለዚህ እገዛም ያደረጉ ተቋማት የኮንስትራክሽን ማኔጅመንት ኢንስቲትዩት፣ የኢትዮጵያ መንገዶች አስተዳደር ዛሬ ስምምነት ተፈራርመናል። ከዚህ ፕሮግራም ጋር ተያይዘው የሚሰሩ መንገዶች የሚሰሩ ልዮችና መሻገሪያዎች በጥራት ሊሰሩ ይገባል። ይህን ከማድረግ አኳያ ደግሞ ቁጥጥር እጅግ በጣም አስፈላጊ ነው። በአገር አቀፍ ደረጃ ፕሮግራሙን የሚያስተባብረው ጽህፈት ቤት ከሚያደርገው ክትትል እና ቁጥጥር ባሻገር የኢትዮጵያ ኮንስትራክሽን ባለስልጣን በቁጥጥር ስራው እገዛም ያደርግልን በሚሆነው ከእነሱ ጋርም እንደዚሁ ተፈራርመናል። ላይ የተሰማሩ አካላት በቴክኒካል ብቃትም በፕሮጀክት ማኔጅመንትም የሚሰሯቸውን ስራዎች ደግሞ በፕሮጀክት ኢምፕልሜንቴሽን ማኗል የተቀመጠውን ፍላጎቶች ባሟላ መልኩ ወይም ኢን ላይን ዊት ደ ግራንት አግሪመንት ስራቸውን መስራት እንዲችሉ ክህሎት ማብቃት ነው። ከዚህ አንጻር የእኛ ስራ የሚሆነው በኳሊቲ ማኔጅመንት፣ በፕሮጀክት ማኔጅመንት፣ በኮንትራት አስተዳደር፣ በሌሎችም በተያያዥ የእውቀት መስኮች ከዛም ባለፈ ደግሞ በቀጥታ በግንባታው ዘርፍ ላይ ማሽነሪ የሚያንቀሳቅሱትን ቴክኒካል አቅም እንዲያገኙ በማድረግ በዲዛይን ላይ የሚሳተፉትንም ደግሞ የዲዛይን ብቃታቸውን በክህሎት በማዳበር ኤፊሽንት የሆነ ኮስት ኢፌክቲቭ የሆነ ዲዛይን እንዲያዘጋጁ ለማገዝ ነው የሚሆነው የእኛ ስራ። ከዚያ በኋላ ይሄ ነገር ምን ያህል ውጤታማ ነው የሚለውን ደግሞ የሚመዝን ሌላ አካል አለ። በዚህ ፕሮግራም የገጠር መንገድን የማስፋፋት ነባሩን የመጠገን የመሬት አቀማመጥ ወይም ቀበሌዎችን ከወረዳዎች ወይም አቅራቢያ ካሉት ከተሞች ጋር ለማገናኘት ዙሪያ ጥምጥም የሆነባቸውን በቀላሉ ማገናኘት እንዲችሉ፣ እንዲሁም ተንጠልጣይ ድልድዮችን መገንባትን በውስጡ ያካተተ እንደሆነ ይነገርለታል። ይህ በታሰበው ልክ ተግባር ላይ እንዲሆን፣ የመልካም አስተዳደር ችግር እንዳይኖር፣ እግር በግር መፍታት ወሳኝነት አለው። በዚህ መሰረ በተለይ ዘርፍ የሚከናወኑ ተግባራትን በምንመለከትበት ጊዜ ብዙ ባለድርሻም ብዙ የግሉ ሌላውንም አካላትን ያካተተ ስራ ስለሚሰራ የጥቅም ትስስሮች የሚፈጥሩትን ያው እናያቸዋለን። ግዢዎች በጣም ብዙ ናቸው፣ ማሽኖች ብዙ ናቸው። እዚህ ውስጥ ለግዢ የሚቀርቡት አገልግሎቶች ብዙ ናቸው እና ከዛ ጋር ተያይዞ ዞሮ ዞሮ የአገልግሎት አሰጣት ችግሮችም እንደዚሁ። ስለዚህ የኛ ሚና ሁሉም የመንግስት ተቋማት ልማት ድርጅትም እንደዚሁ፣ የግሉም ቢዝነስ በዚህ ፕሮጀክት ውስጥ የሚሳተፈው ስራውን የተሰጠውን ስራ ብቻ እና በህጉ በውል ስምምነት የተሰጠውን ስራ ብቻ መስራት እና ከዛ ያለፈ ወደ ማጭበርበር፣ ወደ ሙስና እንዳይገባ መከላከል ነው ማለት ነው። ይሄን ነው በዋናነት እንድንሰራ የተስማማ ነው ማለት ነው። እርዳታ ገንዘብ ነው። ሶ እያንዳንዱ አወጣጥ ህግና ስርዓት ተከትሎ መውጣት እንዳለበት የኢትዮጵያ መንግስት ገንዘብ ሚኒስቴር ከወርልድ ባንክ ጋር ተፈራርሟል። ስለዚህ እንደፈለግን ከዛ ስኮፕ ወጥተን መንቀሳቀስ ለመንቀሳቀስ አንችልም። ተጠያቂነትም ያስከትላል። ውጤቱ ደግሞ እንደ ሀገር ነው የሚሆነው። ከዛ አንጻር እያንዳንዱ አካል ኦንቦርድ መሆን አለበት። ምሳሌ ለአቅም ግንባታ ስራ ስንሰራ እንዴት መሰራት አለበት? በአቅም ግንባታ ውስጥ ምን አይነት ነገሮች መታቀፍ አለባቸው? የአቅም ግንባታ ስራው ከመቼ እስከ መቼ መሰራት አለበት? ለአቅም ግንባታው ምን ያህል ገንዘብ ነው የተመደበው? ተቀምጧል። ስለዚህ አሁን ባለቤት ሊኖረው ይገባል። አሁን ተጠያቂነትም ሊከተል ይገባል። ሶ ያንን ከማረጋገጥ አንጻር ሚኒስቴር መስሪያ ቤቱ ለተለያዩ በተጠሪ ተቋማት የሰጠው ከፋፍሎ የሰጠው ስራ አለ። በድምር ደግሞ የሚደረግ ክትትል አለ ስለዚህ እያንዳንዱ ቆጥሮ የተሰጠውን ስራ ሰርቶ ውጤት ማስመዝገብ ስላለበት መጨረሻ ላይም ደግሞ የሚመዘንበት ስለሆነ ከዛ አንጻር አሰራሮቻችን ሕግን የተከተሉ እንዲሆኑ ተጠያቂነትንም በተዋረድ ማምጣት እንዲቻል ስራዎችን ቆጥሮ መስጠት፣ በኋላ ቆጥሮ መረከብ እንዲቻል ይህንን የሞዩ መፈራረም አስፈላጊ ሆኖ ስለተገኘ ነው። ለዚህ ፕሮግራም ማስፈጸሚያ የሚለው ሀብት በአግባቡ ስራ ላይ እንዲውል እንጠብቃለን። ግን ከዛ ባሻገር ደግሞ ብልሹ አሰራሮች እንዳይኖሩ በፌዴራል ደረጃ የመንግስት ግዢና ንብረት አስተዳደር ባለስልጣን እንደዚሁም ደግሞ የፌዴራል የጸረ ሙስናና የስነ ምግባር ኮሚሽን አብረውን ይሰራሉ ማለት ነው። ሰው ምንም አይነት ብልሹ አሰራር በዚህ ፕሮግራም ትግበራ እንዳይከሰት እገዛ ከነሱ የምናገኘው የሚሆነው፣ ከነሱ ጋርም እንደዚሁ የመግባቢያ ስምምነት ፈርመናል። መረጃ ብቻ ሳይሆን ማስረጃን ጨምሩ በፎቶ በቪዲዮ የሰነድ እንደዚሁ የትኛውም ቦታ ላይ ሆኖ ወደኛ ሳይመጡ የመላክ እድል አለ ማለት ነው። ስለዚህ አሁን ለእንዲህ አይነት ፕሮጀክት አገራዊ ለሆነ ፕሮጀክት ዜጎች የሚታዩ ችግሮችን፣ ብልሹ አሰራሮችን ለእኛ ለመጠቆም እና ማስረጃ ለመስጠት አይቸገሩ ማለት ነው። የትም ቢፈጸም ዋናው በዚህ ፕሮጀክት ውስጥ የምንሰራው ስለዚህ ፕሮጀክት አሰራር እና ከዚህ ፕሮጀክት ጋር ተያይዞ ሙስና፣ ብልሹ አሰራር መሆን የሚችሉ ጉዳዮችን ማሰልጠን፣ ማስገንዘብ ስራዎችን እንሰራለን ማለት ነው። ለፕሮግራሙ የሚውለው 50 ቢሊዮን ብር ከዓለም ባንክና ከክልሎች የተውጣጣ 30 በመቶ የተገኘ ነው። ይህንን ፕሮግራም ውጤታማ እንዲሆን በብቃትና በጥራት በቅንጅት መስራት እንደሚኖርበት እሙን ነው። አገራችን የፕሮጀክቶች በጊዜ ያለመጠናቀቅ አንዱ የሚመለከተው ወይም ደግሞ ስቴክሆልደርስ የሚባሉት ቅንጅት ማነስ ነው። ቅንጅቱ ደግሞ የሚያንሰው አሳታፊ ባለመሆን ነው። ስለዚህ አሁን ይሄኛው እሱን እያረጋገጠ ስለሚመጣ የፕሮጀክቱን ስኬት ያፋጥነዋል ማለት ነው። ይሄ ማለት ማለት ነው፣ ቅንጅት እንደዚህ አብሮ ለመስራት መግባባት፣ የተግባቡትን ደግሞ በተገቢ ኮሚኒኬሽን ቻናል በየጊዜው መገናኘት፣ ሶስተኛ ፍላጎትና ኃላፊነትን በጊዜ እየተወጡ መሄድን ያረጋግጣል። ስለዚህ ይሄ ለሌሎች ፕሮጀክቶችም ትምህርት ይሆናል ብዬ ገምታለሁ። በቃ የማህበራዊ ደህንነት ተገቢ ትኩረት ሊሰጣቸው ይገባል። እንደ ሀገር ከአካባቢ ጥበቃ ጋር ያለን አቋም እንደ መንግስት የሚታወቅ ነው። በዚህ ፕሮግራም ትግበራ የምንተክላቸው በጣም በርካታ ችግኞች ይኖራሉ። ግን በዚህም ረገድ ክፍተት እንዳይፈጠር የአካባቢ ጥበቃ ባለስልጣንም እንደዚሁ እገዛም ያደርግልን ነው የሚሆነው። ከእነሱ ጋር ስምምነት ፈርመናል። ከዚህ በተጨማሪ ይሄ ፕሮግራም አንድ ጥሩ ያካትተው ጉዳይ በተለይ አስቸጋሪ በሆኑ አካባቢዎች ላይ የእግረኛ ተንጠልጣይ ድልድዮችን የምንገነባ ነው የሚሆነው። ይሄን ፕሮግራም ደግሞ በአገር አቀፍ ደረጃ በመገንባት በማስገንባት ቴክኒካል ድጋፍ በመስጠት የሄልቬታስ ኢትዮጵያ ባለፉት ሁለት አስርት ዓመታት ኢትዮጵያ ውስጥ ይሰራ የነበረ ተቋም ነው። አሁንም በዚህ ትግበራም እንዲያግዘን ከሱ ጋርም እንደዚሁ ከነሱ ጋርም ስምምነት ፈጽመናል ማለት ነው። መንገዶች ባለስልጣን ይሰራል። ውሃ ይመጣና ይቆፍራል። ሳምንት ሳይሞላው ወይ ኤልፓ መጥቶ እንትንላል፣ ወይ ደግሞ መንገዶች ኤልፓና ውሃ የዘረጉትን ምንም ሳይቆይ መጥቶ ደግሞ ያፈርስና በትንትኑ ነው ያውጣል ያንን የሻረው ስለዚህ ምንድን ነው ቅንጅት? አንደኛ በሚተገብሩት ሰዎች ይገለጻል። ሁለተኛ አንድ ላይ በሚኖሩ የኢንፍራስትራክቸሮች ይገለጻል። መንገድ ከላይ ስታይ ምንም ያለው አይመስለም፣ ግን ከስር ብዙ መሰረተ ልማት አለ፣ የቆሻሻ ተፋሰስ አለ፣ የጎርፍ ተፋሰስ አለ፣ የዚህ የኤሌክትሪክ የስልክ ብዙ ነገር ነው የሚኖረው። እና ይሄ ሁሉ ተቀናጅቶ አንድ ላይ ነው የተደራጀው። ስለዚህ ያንን እዚህ ማምጣት እንፈልጋለን። በተለይ ተቀናይተውን ስርዓትና መንገዱን ብቻ ሳይሆን ምንድነው የሚፈለገው ከዚህ ከመንገድ ጋር የሚሄዱ ተያያዥ የሆኑ መሰረተ ልማቶችም ይጨምራል ማለት ነው። የዚህ ለሕዝብ ጥቅም ሲባል መሬትና የመሬት ይዞታ የሚለቀቅበትና ካሳክፍያ የሚፈጸምበት አዋጅ ተሻሽሏል፣ እንደሚታወቀው። በዚህ ምክንያት በፌዴራል ደረጃ ለሚገነቡ መሰረተ ልማቶች የሚከፈሉ የካሳ ክፍያዎች በክልል በኩል ይፈጸማሉ። ይሄን ከማድረግ አኳያ ክልሎች በዚህ ጉዳይ ላይ በቀጥታ መሳተፋቸው፣ በባለቤትነት እንዲይዙት የተጋነነ የካሳ ጥያቄ ካለ እዛው እነሱ አይተው ፈትሸው ተገቢ ማስተካከያ እንዲያደርጉ በጣም በብዙ መልኩ አስተዋጽኦ እያበረከተ ነው። ሶ መሻሻሎች በደንብ አሉ። አሁንም ግን ሁሉም አካል በባለቤትነት ይዞ ይሄን ጉዳይ የጋራ ጉዳይ አድርጎ ከመፍታት አኳያ መስራት ያለባቸው ተጨማሪ ስራዎች አሉ። ይሄን በቀጣይ የእኛ ሚኒስቴር መስሪያ ቤትም በየደረጃው ያሉ የመንግስት አካላትም ህብረተሰቡም በጋራ የምንሰራው ጉዳይ ነው የሚሆነው። ለውጦች ግን አሉ። በዚህ ረገድ እየታዩ ያሉ ለውጦች አሉ። የሀገርን ኢኮኖሚ ከመደገፍ አንጻር፣ የስራ ድል ከመፍጠር አንጻር፣ ምርትና ምርታማነትን ከማሳደግ አንጻር በጣም ፋንዳሜንታል የሆነ ጠቀሜታ ያለው ፕሮጀክት ነው። ማለት ይሄ ፕሮግራም አገርን ተጠቃሚ ያደርጋል። ይሄ ፕሮግራም ህብረተሰብን ተጠቃሚ ያደርጋል። በጣም በጣም በራሱ ወሳኝ የሆነ ፕሮግራም ስለሆነ ይህን ፕሮግራም ለማሳካት ሁሉም በተቋም ደረጃ እንደዚሁም በጋራም የራሱን ጥረት ማድረግ ይገባዋል። እኛ እንደ ሚኒስትር መስሪያ ቤት በጋራ ኢትዮጵያን እንገነባለን ስንገነባ ደግሞ በብቃት መገንባት ይኖርብናል። በፍጥነት መገንባት ይኖርብናል። በጥራት መገንባት ይኖርብናል። የምንሰራውንም ስራ በታማኝነት ልንሰራው ይገባል። ስለዚህ የምናበላሸው ነገር ካለ የምናበላሸው መንገድ ብቻ አይደለም። የምናበላሸው ነገር ካለ የምናበላሸው ሕንፃ ብቻ አይደለም። የሀገር ግንባታን እያበላሸን የሀገር ግንባታን በትክክለኛ ባለሆነ መንገድ እየሰራን መሆኑን ሁሉም ሊረዳው ይገባልና ነገሩን አቅልሎ ማየት አያስፈልግም ነው በእያንዳንዷ ስራ በእያንዳንዱ እንቅስቃሴ በተለይ ደግሞ በኮንስትራክሽን ኢንዱስትሪው በመሰረተ ልማት ዝርጋታ የምንሰራው ስራ በሙሉ በቀጥታ ከሀገር ግንባታ ጋር የሚያያዝ መሆኑን ሁሉም አካል ሊገነዘበው ይገባል።